ቆይ አንተ በሰው ስሜት ነው እንደሚቀልደው አስፈላጊው ሰው ስለሆነ የመረጥኩት አይጸጽተኝም እኔ ለአንቺ የማልሆን ሰው ነኝ ብለ መናገር ትችል ነበር አንተ የምትፈልገኝ ሰዓት የምመጣ አንተ የማትፈልገኝ ማትፈልገኝ ሰዓት የምሄድ ዕቃ አይደለም እሺ ከአሁን በኋላ እኔና አንተ አንድ ላይ መሆን የማንችል ሰዎች ነን አደውልልኝ ከአሁን በኋላ ላይክም አልፈልገም ማለት ቤዚ ለብሮ እንደዚህ አይነት ነገር ምትናገሪ ቤዚ ቤዚ

ሰላም ሰላም ሰላም ውድና የተከበራችሁኛ ፋሚሊዎች ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን፣ እናንተ በያላችሁበት ቻር ቆዩልኝ። እንግዲህ ቤተሰቦች ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ። ዛሬ የተመለስኩላችሁ ላቀሩ ምን ነገር ላወራ አይደለም በዚህ ሰሞን ላይ የተፈጠረው ነገር ሁላችሁም እንዳያችሁት ነው። ትንሽ ማያን ነገር ችግር ተፈጥሮ ነበር። የተፈጠረው ችግር ትንሽ ከበድ ይላል። በተለይ ለኔ ለጌት ያለ ስሜት ነበር እየተሰማኝ የነበረው። እናንተ የምትሆኑ ነገር አለ፣ እኔ ራሱ የሚለኝ ሰው አለ እና እኔ ራሱ የሚሰማኝ ስሜት አለ። በጣም ከመላችሁ በላይ ከአቅሜ በላይ ነበር ሁሉም ነገር እያሳለፍኩት ያለሁት። በዚህ ሳምንት በጣም ከባድ ነበር ለእኔ። ትላንትና ያው ለማስረዳት ሞክሬ ነበር ለሄኒ። ሄኒም ሊረዳኝ አልቻለም። እሱም ለኔ ብሎ ነው እና በዚህ አጋጣሚ ሁላችሁም በመጀመሪያ እናንተን አስቀይሜያችሁ አሉ ቅርታ ማለት ፈልጋሉ። ለናንተ በጣም በጣም ሶሪ ቅርታ አድርጉልኝ። ይህ ስራችሁ የጥፋተኝነት ስሜት ተሰምቶኛል ማለት ለኔ ትንሽ ከባድ ነው፣ ግን ቢሆንም ቢያንስ አንዳንዴ ሳታውቁትና አውቃችሁ አውቃችሁ የምትሰሩት ጥፋት አለ። እኔ ደግሞ አውቄ የሰሩት ምንም አይነት ጥፋት የለም። ሰው ነው ለመበደል ምናምንም ለመበደል አውቄ ያደረኩት ነገር ምን ነገር የለም፣ ግን ሳላውቅ ስህተት ሰርቻለሁ። በመጀመሪያ ለእናንተ ይቅርታ አድርጉልኝ። ዛሬ መጥተውት ለአንድ ነገር ነው። ቅድም እንዳልኳችሁ ምንም ረብሻም ምንም ልፈጥርም አልመጣሁም። ባለፈው ዕለት ያው ረጋ ብዬ ለማውራት ሞክሬ ነበር። እድለንም ጠርቻት፣ ፍቅረንም ቤዚንም ጠርቻት ሁሉም ነገር ረጋ ብዬ ለማውራት ሞክሬ ነበር። እኔ እንዳሰብኩት አልሆነልኝም ነበር። በጣም ተወዛግቤ ነበር። ማውራው ነገር ጠፍቶብኝ ነበር። ምን ማድረግና ምን እንደምን አላወቅኩም ነበርና እዛ ሰዓት ቤዛ ትንሽ አስደብሬያታለሁ። ተቀይማኝ ነው የሄደችው። እሷን ፍቅረንም ይዛው ነው የሄደችው እና እሱ ያመጣ ይኸው ከፍቅረ ጋርም ተጣልቼ ነበር። አሁን ግን ከራሴ ጋር ውርቼ ብዙ ብዬ ማን ለኔ እንደሚጠቅመኝ ነው እና ማን ለኔ ምን እንደሚበጀኝ ከራሴ ጋር ብዙ ሞክሬ፣ እናንተም ብዙ ብላችሁ ብላችሁኛል። በውስጥ መስመር የምታወሩኝ ሰዎች አላችሁ ሚጠቅመንና ወደፊት ሚሆንህን አንተ ታውቃለህ፣ ልብህን ያለህን ምረጥ ምናምን ያላችሁ ሰዎች አላችሁ። አንዳንዶቻችሁም ለእኔ ብላችሁ ብዙ ነገር ስትሉ ነበር እና ጓደኞቼም እንደዛ እያሉኝ ነበር። ትናንትና ማታ ለሕይወቴ አስፈላጊ የሚሆን ነገር ወስኛለሁ። ትናንትና ማታ አዳሪን አረሰውም ንረሰውም አልችለው አዳር ነው ያሳለፍኩት እና ዛሬ ውሳኔ ወስኜ ጨርሼ ከራሴ ጋር ደምድሜ ወደ እናንተ ነው የመጣሁት። ዛሬ ማንንም ላወዛግብ አልመጣሁም፣ ቁርጡን ለነገር ነው የመጣሁት። እና በውሳኔ ደግሞ እኔ እንጃ መጸጸት አይመስለኝም። ምክንያቱም የመረጥኩት ሰው ለእኔ አስፈላጊ ሰው ነው። ለቀጣይ ህይወቴ ለራሴ ኑሮዬ አስፈላጊው ሰው ስለሆነ የመረጥኩት አይጸጽተኝም የመረጥኩት ሰው አይጸጽተኝም በመጀመሪያ ማለት ነው። ማፍቀር ባይዙይ በጣም አንዳንድ ሰዎች ማፍቀርን ወይም ፍቅርን ፍቅርን እንደቀላል የምታዩት ሰዎች አላችሁ ፍቅርን የሚያውቀው አፍቅሩ የሚያውቅ ሰው ነው ያላፈቀረ ሰው ፍቅርን አያውቀውም እና ፍቅር በባህሪው ትዕግስት ነው፣ ብዙ ነገር ነው። እና ያፈቀራችሁ ሰዎች ትረዱኛላችሁ ብዬ እኔ ተስፋ አደርጋለሁ። ለዛም ነው እድላዊት መታ አፈቀራ አሉ ስትለይ እሷን ትሪት ለማድረግ የፈለኩት እሷን አጠገቧ ለመሆን በዛ ሰዓት የፈለኩት ፍቅር የፍቅርን ስሜት የፍቅርን ሀዘን የፍቅርን ደስታ ስለማቀው ነው። እንደዛ እያደረኳት የነበረው እና ዛሬ ግን፣ ለዛም ለሁሉም ነገር መልስ ይዤላችሁ መጥቻለሁ። እንግዲህ እድላዊትንም ነው ጠርቻታለሁ፣ ቤዛንም ጠርቻታለሁ፣ ሁለቱንም ጠርቻቸዋለሁ። እንግዲህ ቀድሞ የመጡትንም ይምጡ። ሁለቱንም በሁለቱም ፊት ስለሆነ መናገር ያለብኝ ውሳኔን፣ የኔ የሚበጀኝን ሰው በሁለቱ ፊት ስለሆነ መናገር ያለብኝ፣ ሁለቱንም ጠርቻቸዋለሁ። እና ብቻ ምን እንደምላችሁ አላውቅም። እነሱ ሲመጡ ሁሉም ነገር የምትሰሙትና የምታዩት ነገር ይሆናል። ከዚህ በላይ ምንም ልላችሁ አልችልም። እስከ ዛሬ ግን ለተፈጠረው ነገር እና እናንተንም ላሳዘንኳችሁ ሁላችሁ በጣም ይቅርታ ማለት እፈልጋለሁ። ሳላውቀው ነው ወይም ደግሞ እኔ አውቄ ያደረኩት ነገር አይደለም ማንንም አውቄ ቅድም እንዳልኳችሁ ማንንም አውቄ ማስቀየምም ሆነ ምንም ማድረግ አልፈለግም። እና ውድ ፋሚሊዎች ጠርቻችኋለሁ። ሁለቱንም ሐሳቤን በደንብ አድርጋችሁ ተረድታችሁኛል ብዬ አስባለሁ። እና ውድ ፋሚሊዎች በጣም ነው ወዳችሁ፣ ለምሩ ነገር በጣም ነው ማከብራችሁ። ለእናንተ ሁሌም ቢሆን ሪስፔክት አለኝ፣ ወዳችኋለሁ። እነሱ እስከሚመጡ ትንሽ እንጠብቀውና ሁሉም ነገር ምትሰሙት ይሆናል እና ማንንም እንደመረጥኩኝ ሁሉም ነገር ምትሰሙ ይሆናል ማነው። ውድ ፋሚሊዎች ትንሽ እነሱን እንጠብቃችሁ። ውበቱ እስኪ ምንድነው

ሁሉ ቦታ ያንቺው ነሽ ሆነሽ አልሰማይ ምድሬ እንዳልቆርጥ አቃተኝ። እንዳልቆርጥ ከሰው አላየሁሽ። እንዳልቆርጥ ደግሞ ደግሞ ቤተሰቦች ቤዛ መታለች። እንግዲህ በጣም የፈራሁት ሰላሙ አድናንሽ ቆይታ አሪፍ። እንግዲህ ቤተሰቦች ቤዛ መታለች። ቤዛ ዛሬ ጠሮሽ ለምንም ነገር አይደለም። ለመጨቃጨቅም ሆነ አንቺንም ለማስቀየም አይደለም። የመጨቃጨቅም ሆነ አንቺንም የማስቀየም እኔ እንትን የለብኝም፣ ፍላጎት የለኝም። ዛሬ ጠሮች ለአንድ ነገር ነው። አንቺም ብቻ ያለም የሚጠሮች እድላዊትንም ጠርጫታለሁ። ሁለታችሁን ማወራችሁ ነገር ስላለ፣ ለምን ሁለታችን መጥራት አስፈለገ? ለምን ሁለታችን መጥራት አስፈለገ? ማወራችሁ ነገር ሁለታችሁንም ስለሚመለከት። አይ ባለፈው ማገኘኋት ምንም ተስማምተው አልተስማመንም። በቀደም ማይተሃል ማለት ሁለታችንም የምጠረበት ምክንያት የለም። አይ ቀደም ያልኩሽ እኮ ማለት ዛሬ ድጨቃጨቅም ሆነ ምንም አይነት ነገር አለ የምትጦት በአንቺ የምነግርሽ ነገር ለእሷም አስፈላጊ ነገር ስለሆነ የማወራው ነገር ለእሷ አስፈላጊ ነገር ስለሆነ ግዴታ መምጣት አለባት። ለሁለታችንም እኮ ለየብቻ መናገር ትችላለህ። ይሄን ቤዛ ለምንድን ነው ዲል ማተርጂኛል። አሁን እሷ ስለመጣች ሌላ ችግር ይፈጠረ ማለት እኮ አይደለም። ተነጋግረን እኮ መግባባት እንችላለን። እስከ ዛሬም የተፈጠረው ነገር እኮ ያለ መግባባት ችግር ነው። ነው አይደል? እስከዛሬ እኮ አልተግባባን ማይታል። ዛሬም ደግሞ እንግባባለን ብዬ አላስብም። እሺ አኔን አዳምት ማጀመር አዳምት ነውኮ። ከዚህ በላ እኮ ያዳምት ከሆነ ሌላ እንደ ሌላ ቀኑ እንዲፈጠር እኔ አልፈልገም። እኮ ያልኩሽ ነው፣ ምንም ነገር እንዲፈጠር አልፈልገም። ዛሬ ሁሉም ነገር በሰላም በፍቅር ቋጭተ ነው እዚች ጋር እንት መላያት ያለብን ማናችንም ማለት ነው። ያፍሽሉት ገብተሽላል። ሁሉም ነገር በሰላም ነው ቋጭተ ነው መላያት ያለብን እንጂ ምንም ነገር እዚች ጋር ለፈጠር አልመጣው እየገባሽ ከሆነ አስፈላጊ ስለሆነች ዛሬ መምጣቷ የእሷ አስፈላጊ ነገር ስለሆነ ነይ ብያታለው። ትመጣለች። እኔ ምንም አስፈላጊ ሆኖ አልታየኝም። እሷ መጥራት ምንም ማለት ምንም ደስ አላለኝም። በቃ ማለት ምን ችግር አለው? እሷ መምጣቷ ይናከል ምን ችግር ይፈጥራል? በቃ እኔ ስላልፈለግኩኝ ነው። እንደ ግዴታ እሷን ጠርተን መምጣት አለብን? እሺ ቤዛ፣ አይ በቃ እየተረዳሽኝ ስላልሆነ እና ውድ ፋሚሊዎች ምን እናወራለን? ምን እናወራለን? ምን እልልሽ ነገር ስላለ አይደል እንዴ የጠራሁሽ። ምን እልልሽ ነገር ስላለ እኮ ነው የጠራሁሽ። እና እዩ፣ ቤዛ እኔን የምትሰሚኝ ከሆነ ዛሬ ስለ ሁሉም ነገር ስለተፈጠረው ነገር ልናወራ ስለሆነ የጠራሁሽ። እሺ እሱም አንድ ነገር ነው። እሱም እንዳለ ሆኖ ግን ዋናው ነው እሱ ሳይሆን፣ እየገባሁ ነው ከጥፋትህ ተምረህ ይቅርታ ለመጠየቅ እና ቤዛ፣ እንግዲህ ቤተሰቦች እድል መታለች። ያው እናት እንግዲህ ያለው ነገር አብረን የምንሰማ ይሆናል። እሷም ደርሳለች። ምንም ነገር ከእሷ ጋር እንድትነጋገሪ አልፈልግም። ቤዚ ሁለታችሁም እኔ ነኝ እንዳወራችሁ የጠራኋችሁ። ምንም ነገር እንድትያት አልፈልግም እኮ ምንም እንድትያት አልፈልግም። እሷም አንቺን ምንም እንድትለሽ አልፈልግም። እኔ ተረጋግተሽ፣ ሁለታችሁንም የቀጠርኳችሁ እኔ ነኝ። ስለዚህ ከኔ ጋር ማውራት የፈለግሽው ነገር ከኔ ጋር ማውራት ትቻያለሽ። ና ውድ ፋሚሊዎች ቅድም ያልኳችሁ ነገር አሁን ያው ሁለቱም መጥተዋል የምና ይሆናል ማለት ነው። እድል እንዴት ነሽ? ደህና ነሽ? አለ ሰላም፣ ደስ ነሽ ነው ነው። ቆየሽ እኮንጂ። አንቺን ስንጠብቅ ስንጠብቅ ዋልን፣ ዋልን አደረን መሸን። ዛው ነክቱ ድጋሚ ነው ቤዛ መታለች ዛሬ ስለሁሉም ነገር በዚህ ሰሞን ስለተፈጠረው ስለሁሉም ነገር መፍትሄውን እዥ መጥቻለሁ ብዬ አስባለሁ። እንደ ሀሳብ እንደን ያሰብ እንደን ያረዳድ እና ቤዛ መጀመሪያ ተረጋጊ ከራስሽ ጋር ሁኚ አለ። በጣም ተረጋግቻለሁ። አሁን ሀሳብህን ንገረኝና አኔ እሺ። አንቺ ኦኬ። ሁለታችሁም ነው ያኮረፋችሁኝ። እንግዲህ በመጀመሪያ እድል ይሄ ነገር ስናግር ምናልባት ሊደብርሽ ይችላል ወይም ደግሞ ሊያስከፋሽሽ ይችላል አውቃለሁ። ፍቅር ምን አይነት ነገር እንደሆነ ምን አይነት ስሜት ውስጡ ላይ እንዳለው አውቃለሁ፣ እሱን እረዳሻለሁ። ግን ይሄ ነገር ስናገር ምናልባት ይደብርሻል ብዬ አስባለሁ እና በመጀመሪያ በጣም በጣም ይቅርታ እንድታደርግልኝ እፈልጋለሁ። በጣም ይቅርታ አድርግልኝ። የአንቺ ስሜት ላይም የአንቺ ነገር ላይም ምንም መቀለድም ሆነ ምንም አይነት ፍላጎት የለኝም። በጣም ጥሩ ልጅ ነሽ፣ በጣም ደስ የምትል ልጅ ነሽ፣ አውቃለሁ። እሱንም አንቺን መግዳትም ሆነ ምንም ሆነ እኔ አልፈልግም። ግን አንዳንዴ ነገሮች የሆነ እንትን ላይ ተወስኛለሽና ግዴታ ካልወሰንሽ ደግሞ ህይወትን መኖር አትችልም ውሳኔሽ ላይ ነው መኖር የምትችይውና፣ በህይወት ስትኖሪ ደግሞ ውሳኔ ያስፈልግሻል። ምን አይነት ህይወት ለመኖር የአንቺ ውሳኔ ነው፣ ዋን ነው ማለት ነው። እና እድል የነገር ስናገር ምናልባት ያስቀይምሻል ብዬ አስባለሁ እሱንም በጣም ይቀርታ አልገባኝም። ምን ይለም እንደዚህ ተጠራውታለ ለምንድን ነው የጠራህ? ነው ትንሽ ብቻ ተረጋግኝ እና ትንሽ ብቻ አዳምጪ። ለምን ለምን አሁን ከእሷ ጋር እያወራሁ ያለሁት ማወራው ነገር እንድትሰሚ ስለፈለኩ ነው። መናገር የፈለግከውን ነገር በግልጽ ተናገርና እኔ ራሱ በጣም እየጨነኩ ነው። እሺ ውድ ፋሚሊዎች ቅድም እንዳልኳችሁ ቤዚ፣ ውሳኔ ለህይወትሽ በጣም ወሳኝ ነገር ነው። ውሳኔ ስትወስኝ ነው ህይወትን መኖር የምትችል። ለውሳኔሽ ስትይ ትኖር ያለሽ እና ዛሬ አንድ ነገር ወስኜ ነው የመጣሁት ወደ እናንተ ሁለታችሁም። የማጨቃጨቅም የማጣላትም ወይም ከእናንተ ጋር የማጣላትም የማጣላትም ሱስ የለብኝም። ቤዛ እየሰነባሽኝ ነው የሰነባሽኝ። ስለዚህ ማታ ከራሴ ጋር ብዙ ነገር ሳወራ ነበር። ብዙ ነገር ማለት አልተኛውም እያሰብኩ ነው ያደርኩት እና ይሄ ነገር ስወስን እንደማልፀፀትበት ወይም ደግሞ ለምን እንደዚህ ወሰንኩኝ እንደማያደል ተስፋ አደርጋለሁ እና እኔ ከአንቺ ጋር ነው መሆን እፈልጋለሁ። ማለት አልገባኝም? ማለትማ ከአንቺ ጋር ነው መሆን እፈልጋለሁ። ኦኬ እጣውተ ምናምን እንደዛ ነገር ነው እ ወይስ አይ አይደለም ከቀናት በፊት ብሶ መምረጥ ያቃተክ ሰውዬ እንዴት ዛሬ አንቺን መረጥኩኝ ምናምን የምለው ነገር እሱ ጋር አስቀኛ በህይወቴ አስፈላጊዋ ሴት አንቺ ነች ብዬ አሰብኩኝና እና አሁን ተረጋግቼ ወደ ራሴ ምናምን ተመልሼ እኮ ነው አዎ ወደ ራሴ ተመልሻለሁ ከአንቺ ጋር ነው መሆን ፈልገው እና እንደ ድሯችን ከአንቺ ጋር ነው መሆን ፈልገው ማለት ቃይኔ እየገባኝ አይደለም ማለቴ ምንድን ነው እያልክ ያለው ልሽድል መጀመሪያ ነግሬሻለሁ። ይሄ ነገር ውሳኔን እንደሚያስቀይምሽ እንደሚያስከፋሽ አውቃለሁ እኮ ታዲያ መጀመሪያ እኮ ያኔ እንደዛ ስለህ እኮ አለመቀበል ምንም ማለት እንችላለን ማለት ይሄን ያህል ጊዜ ነው ከመጣው በኋላ ምናምን ነው ውሳኔ ግን እንትን እምትለው ማለት ምን እያልክ ነው ማለት። እየተጫወትክብኝ ነው ነው ምንድን ነው ሐሳብክ ማለቴ። እኔ እየተጫወትኩብሽ አለ አንቺ ላይ መጫወትም ሆነ ምንም አይነት ቅድም ነግሬሻለሁ አንቺን የማስቀየም ፍላጎት የለኝም። ጀመርኮ ይሄንን ሐሳብ ገና ከመጀመር አቀለስ ነገር ትችል ነበር በፊት ማለት ነው። ተስፋ ሰጥተሃል። እኔ አሁን ላይ አልቻልኩም ብለ የሆነ ተስፋ ሰጥተሃል። ከሷ አነጋገርም እንደተረዳሁት ከሆነ የሆነ ነገር አሳልፋቸዋል። በፊት አትናገርም። ስላለፈው ነገር መርሳት አንችልም። ስለሆነው ነገር ወይ ደግሞ የፈሰሰው አይታፈስም ምክንያቱም የሆነ ነገር ሰታታል፣ የሆነ ነገር ተስፋ ሰታታል፣ ከሷ ጋር የመሆን እድል እንዳላት ነግራታል። እሺ፣ በዚህ ለምን ትከራከሪ? ከኔ ጋር መሆን አትፈልጊም ነው አንቺ? እኔ ምንም አልተከራከርኩም አሁን። አይ ኖ ከኔ ጋር መሆን አትፈልጊም ነው ወይ? ይህንን ብቻ ነገር እኔ አሁን እያልኩሽ አልወጣም። እኔ ካንቺ ጋር መሆን ፈልጋለሁ፣ እንደ ድሯችን አብረን መሆን ፈልጋለሁ፣ አንቺን መርጫለሁ ነው እያልኩሽ። አልወጣም አንቺ ከኔ ጋር መሆን አትፈልጊም ነው ቆይ? አንተ በሰው ስሜት ነው እንደሚቀልደው እኔ ስሜቴ ተጎዳ ማለት ነው። ገና መጀመሪያ ቀን እሱ አንተና ፍቅር ያለው ብላ የመጠሽ ቀን ነው። ምክንያቱም እያባበልካት ይሆናል የሆነ ተስፋ እየሰጣሃት፣ እኔ ለአንቺ የማልሆን ሰው ነኝ ብለህ መናገር ትችል ነበር። ሲጀመር፣ እናንተ አንድ ላይ መሆን የማንችል ሰዎች ነን ለምን ማለት ምን ችግር አለው? ለምን ዶ አብረን ማንሆን። ሁሉም ነገር ያበላሸው በራስህ እጅ ነው። አንተ የምትፈልገኝ ሰዓት የምመጣ፣ አንተ የማትፈልገኝ ሰዓት የምሄድ ዕቃ አይደለሁም። እሺ ደሞ ይሄን አሁን እዚች ጋር ምን አድርግ ነው ምትይ ቢዚ ያኔ እኮ አሁን በቃ ስላለፈው ነገር እርሰተን ምን ምን ምንም ነገር ምንም ተስፋ ይለም አብረን የምንቀጥልበት ምክንያትም ለምን አብረን ነገር አለ በኋላ አስተካክላለሁ ነው የምታስበው ከራስሽ ጋር ለምን ነው ምንም መረጋጋት የለም። ማለት ከልክ በላይ ነው የተረጋገሁት። አንድ ካር እኮ አንፃር ማለት ነው። ምክንያቱም አሁን በኋላ እኔና አንተ አንድ ላይ መሆን የማንችል ሰዎች ነን። አትደውልልኝ ከአሁን በኋላ ላይክ አልፈለገም። ማለት ቤዚ ለብሮ እንደዚህ አይነት ነገር የምትናገሪኝ ቤዚ ቤዚ አብረን እንሁን እኮ እያልኩሽ ነው ቤዚ

እያረከሩ ግን ያለው ነገር ታውቋል። ማለት ምን እያልክ ነው? መልሸድ ለአንቺ ሰው መሆንና ለመሆን ሳይሆን አንተ ትክክለኛውን እያልካትን ያለውን ስሜት እየተሰማ ቢሆን ኖሮ ብዬ በመጣው ሰዓት እኔ ስሜት እድል በቃ እንደዚህ ማለች ነበር። ነው መቆም የሚችል ነገር ነው ለአንቺ ነው እኔ ነው እኔ ለቤዛ እንደዚህ አይነት ስሜት መኖር ምን ማለት በቃ እንዳለ ከራሱ ራስ እንትን እምትል ከሆነ በቃ እድል እንደዚህ እንደዚህ ነው፣ እንደዚህ እንደዚህ ነው። እንደ እስካሁን ድረስ ራሱ እኮ ምርጫ ውስጥ ገብቼ እኮ አልመጣም ነበር። እንደ ምን እያረግክ ነው? እኔ እዚህ ጋር ችግር አለኝ። እንደ እኔ ያኔ እኮ በቃ በዛው ያኔ ባቆም ይሻል ነበር። ለማንኛውም ፍቅር በግዴታ የሚሆን ነገር አይደለም። መልካሙን ሁሉ መኝልሃለሁ። እንደዚህ ባይፈጠር ደስ ይለኝ ነበር። እንደዛ ራሱ በቃ አስከፍቶኛል ራሱ አታውቅም።

የሚወድሽ ልቤ ሁኔታ አላስቆም ባላስቀምት ቢለኝ የወሰደሽ መንገድ ምናልባት የሚያደርሰ ይመስለኝ ሲጨንቀኝ ዳገት ቁልቁለት ተማጸንኩት ባይ ሞላ ባላገኘሽ የለመደሽ ቤቴ ዝምታው ሐዘኑ አላስተኛ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ